ታሪኩ የሚጀምረው ሀብ የተባለ አንድ የፖሊስ ኦፊሰር ከምሽቱ አራት ሰዓት ላይ ጄብ የተባለን ተፈላጊ ወንጀለኛ ለማደን መረጃ ሲሰበስብ እያስመለከተን ነው። በዚህ ጊዜም ሀብ የጄብን መኖሪያ ቤት ካገኘ በኋላ ጄብን ለመያዝ መሳሪያዎችን መታጠቅ ጀመረ። ቤቱ እንደደረሰም እሱ የፖሊስ ኦፊሰር እንደሆነና ለጄብ በሰላማዊ መንገድ በሩን እንዲከፍትና እጁን እንዲሰጥ ጠይቀው፣ ውስጥ የነበረው ሰውም ቲቪውንና መብራቱን ካጠፋ በኋላ እጁን እንደማይሰጥ ነግሮት እንዴት ነገረው። ነገር ግን ሀብ እንዲህ በቀላሉ ተስፋ መቁረጥ አልፈለገም ነበር። እናም በአየር ማስወጫው በኩል አንድ አስለቃች ስለቀቀ። በዚህ ጊዜ ውስጥ የነበረው ሰው ከክፍሉ ዘሎ ሲወጣ ሀብ በፍጥነት እንደ እንስሳ በወጥመድ ያዘው። በሚያሳዝን ሁኔታ ግን ሰውየው ተፈላጊው ጄብ አልነበረም። ይልቁንም ሀብን ለማዘናጋት የወጣ ቢሊ የተባለው ሰው ነበር። በዚህ መዘናጋትም የቢሊ ወንድም የሆነው ክላይድ የተባለው ሰው ከኋላው መጥቶ ጭንቅላቱን ይመታዋል። ሀብም ራሱን ስቶ መሬት ላይ ሲወድቅ እንዲተርፍ ያልፈለገው ክላይድ ሀብን ጉሮሮ ላይ በስለት ወቅቶ ገደለው። በነጋታውም የሞተው ሀብ በማይታመን ኃይል ተነስቶ ራሱን አንድ ግድግዳ መሃል አገኘ። ሀብም ግራ በመጋባት ስሜት ከግድግዳው ለመውጣት ይታገል ጀመረ። ነገር ግን ግድግዳው በጣም ጠባብ ስለነበረ መውጣት ከብዶት ነበር። ይባስ ብሎም ለእርዳታ እንዳይጮህ እንኳን አንገቱ ላይ በስደት የተወጋ ቀዳዳ ከልክሎታል። እና ምንም አማራጭ የሌለው ሀብ ግድግዳውን በቡጢ መምታት ጀመረ። ይህ መንገድም ተሳክቶለት ግድግዳውን ፈርሶ ያ ያታለለው ቢሊ ይኖርበት የነበረበት ቤላ ላይ ወደቀ። እዚያም ሀብ በፍጥነት ወደ መስታወቱ በመሄድ እንዴት በህይወት እንዳለ ግራ ገብቶ ጥራሱን በመስታወቱ በኩል መመልከት ይጀምራል። በዚህ ጊዜም ሀብ የአንገቱን ሁኔታ ሲመለከት በጣም ደነገጠ። ምክንያቱም አንገቱ እንደተጎዳው መጠን መሞት ነበረበት፣ ነገር ግን አሁንም በህይወት አለ እንዲሁም በእጁ ላይ በጥፍር የተጫጫረ ነገር አለበት። እነኝህንም በግረምት እየተመለከተ ሳለ ሀብ በድንገት ከውጭ በኩል አንድ ድምፅ ሰምቶ ወደ በሩ ጋር ይጠጋል። ታተር የተባለ አንድ ሰውን በሩን ሲከፍት ግሮሮ የተወጋውንና እጁ የተቆራረጠውን ሀብን ሲመለከት ጩኸቱን ያቀልጣል። ሀብም ሰውየውን በድንጋጤ በቡጢ ከመታ በኋላ ገፍትሮ መሬት ላይ ጣለው። ከዚያም ሰውየው ይዞት የነበረውን ሽጉጥ ከመሬት ላይ አንስቶ ደቀነበት። ምንም የማያውቀው ታተርም ከኢንሹራንስ ካምፓኒ እንደመጣና ክላይድ ቤቱን እንዲያቃጥል ነግሮት የመጣ ሰው እንደሆነ ነግሮት እንዳይገድለው መማፀን ጀመረ። በተጨማሪም ቤት ውስጥ ሀብን ገድለው ሬሳውን እንዳስቀመጡና እሱንም እንዲያጸዳ ነግሮት ነበር። ይህን የሰማው ሀብን በንዴት ታተርን እጁን ጥፍንግ አድርጎ ካሰረው በኋላ በመኪናው ክፍን ውስጥ ወርውሮት የገደሉትን ወንድማማቾች ለመበቀል ጉዞውን ጀመረ። ወደ መኪና ውስጥ ገብቶ የተወጋውን አንገቱን በፕላስተር አሸገው። ትንሽ ካሽከረከረ በኋላም አንድ የባቡር ሐዲድ ላይ ይደርሳል። ከዚያም ባቡር እስኪያልፍ መኪናውን ካቆመ በኋላ ያሸገውን ቁስሉን መመልከት ይጀምራል። እናም በሚያስገርም ሁኔታ ቁስሉ እየጠፋ ነበር። ቤቱ ከደረሰ በኋላም በፍጥነት ወደ መታጠቢያ ቤት በመሄድ ቁስሉን በድጋሚ ተመለከተው። እናም በዚህ ጊዜ ሙሉ በሙሉ አንገቱ ላይ የነበረው ቀዳዳ ጠፍቶ ነበር። ፊቱን ታጥፎ ሲወጣም ኪቴ የተባለች እናቱን ሮን ከተባለ የቤተ ክርስቲያን ፓስተር ጋር አንድ ላይ በረንዳ ላይ ቁጭ ብሎ ይመለከታቸዋል። በዚህ ጊዜም ሀብ ፓስተሩ አይኑን በጨዋጡ ወደ ቤታቸው መምጣቱን ሲያይ ተናደደ። ምክንያቱም ከዚህ ቀደም ፓስተሩ እናቱ ኪቲን ወደ ቤተ ክርስቲያን እንዳትመጣ ከልክሏት ነበር። ቢሆንም ግን ሀብም እሁድ እሁድ ፈጣሪያቸውን ለማገልገል የሚመጡ ሰዎችን የፖሊስነት ስልጣኑን ተጠቅሞ ያስራቸው ነበር። እናም ፓስተሩ ሀብ እንዲህ ማድረጉን ካቆመ እናቱ እንድትመጣ እንደሚፈቅድላት ነግረው፣ ሀብ ግን ይባስ ብሎ ይህን ድርጊቱን አሁን በባሰ ሁኔታ እንደሚቀጥልበት መለሰለት። ይህን የሰማው ፓስተሩም በንዴት ከቤታቸው ወጣ። ከዚያም ሀብ ወደ እናቱ ኪቲ ጋር በመሄድ ቢሊን ከዚህ ቀደም አስሮ ስለነበረ ማን እንዳስፈታው ጠየቃት። እናቱም መልሳ ላኪ የተባለው ሰው በዋስ እንዳስፈታው መለሰችለት። በዚህ ጊዜም ሀብ ላኪ ሊገድለው እንደሚፈልግ ተገነዘበ። ከዚያም በፍጥነት ወደ ክፍሉ በመግባት ላኪን ማሰር እንዲችል የሀሰት የወንጀል ዶኩመንቶችን መስራት ጀመረ። ስራውን ሰርቶ እንደጨረሰን፣ በፍጥነት አካባቢው ላይ ወዳለ አንድ መሸታ ቤት አመራ። እዚያ እንደደረሰ መሸታ ቤቱ ላይ ላኪን ተመልክቶት ከኋላው መከተል ጀመረ። ነገር ግን መንገዱ ላይ ላኪ እንደ ድንገት ከይት ከተባለ ልጅ ጋር ና አንዲት ማሪያና ከተባለች ልጅ ጋር ይገናኛል። በዚህ ጊዜም ሀብ ሀሳቡን ለውጦ ላኪ አንዳንድ ህጎችን እየጣሰ ስለሆነ ሊያስጠነቅቀው እንደመጣ ተናገረ። ነገር ግን ማሪያና ምንም ስላልመሰላት ወደ መልበሻ ክፍሉ ገባች። ሀብም ለላኪ የወሰደውን የጭነት መኪና እንዲመልስ ከነገረው በኋላ ማሪያናን ተከትሎ ወደ መልበሻ ክፍሉ ገባ። ከዚያም ለማርያና ላኪ እሱን እንዲገድሉ ሰዎችን ቀጥሮ እንደነበረ ነገራት። ሆኖ ግን ማርያና አሁንም ቢሆን ወሬውን ከቁብም አልቆጠረችውም። በዚህ ጊዜም ኬት ወደ ክፍሉ ገብቶ ጎልድ ፖት የተባለ አንድ ሰው የላከውን መልእክት ለማርያና ሰጣት። አብ ማርያና ንግግሩን እያዳመጠች ስላልነበረ ከክፍሉ ወጥቶ መሽታ ቤቱ ላይ ላኪን መፈለግ ጀመረ። ነገር ግን ላኪ መጀመሪያውኑ አምልጦት ነበር። አብን በፍጥነት መኪናውን አስነስቶ ላኪን መፈለግ ይጀምራል። ትንሽ እንደተጓዘም አካባቢያቸው ላይ ያለው ቤተክርስቲያን ላይ እንግዳ የሆኑ መብራቶችን ተመለከተ። ይበልጥ እየተጠጋ ሲመጣም ፓስተሩ ሮነን የቤተ ክርስቲያኑ በር ላይ አይኑ በጨለማ ተሞልቶ ይመለከተዋል። ከዚያም በድንጋጤ መኪናውን በፍጥነት መንዳት ጀመረ። ከቤተ ክርስቲያኑ እንደ ራቀ ከተመለከተ በኋላም ላኪን አገኘዋለሁ በሚል ተስፋ አንድ ጫካ መሀል ወዳለ ቤት አመራ። እንደ እድል ሆኖም የላኪን መኪና በቤቱ ውጭ በኩል ቆሞ ተመለከተ። በተጨማሪም ቲኒ የተባለ ሶስተኛው የቢሊ ወንድም አካባቢው ላይ ነበር። ሀብም ሽጉጡን ከመኪናው ካወጣ በኋላ በቀስታ ወደ ቲኒ ጋር በመሄድ ደቀነበት። ቲኒም ከተደቀነበት መሳሪያ ይልቅ ሀብን በዮት በማየቱ ይደነግጣል። ከዚያም ላኪ እዚህ እንደሌለ ነግሮት ሊዋሸው ሞከረ። ነገር ግን ሀብ የላኪን መኪና እያሳየ እዚህ መሆኑን እርግጠኛ እንደሆነ ነግሮት ይልቁንም በቀስታ ወደ ቤቱ እንዲገባ አዘዘው። ልክ የቤቱ በር ላይ እንደተደረሰም ሀብ ቢሊን ገፍትሮ ወደ ውስጥ ከወረወረ በኋላ ሽጉጡን ሊያነሳ ሲጣደፍ የነበረውን የቢሊን ጣት በጥይት መጥቶ ይቆርጠዋል። ከዚያም ለወንድማማቾቹ በፍጥነት አንድ ወጥመድ በማዘጋጀት ለላኪ ደውለው ሀብን ለመግደል ተጨማሪ ገንዘብ እንዲጠይቁ ነገራቸው። የተባሉትንም ካደረጉ በኋላ ላኪን መጠባበቅ ጀመሩ። በዚህ ጊዜም እንደ ድንገት የቤቱ መብራቶች መቆራረጥ ይጀምራሉ። ክላይድን በመስኮቱ በኩል ፓስተሩ ሮን ሲመጣ ተመለከተ። ሀብም በፍጥነት ፓስተሩን እንዲገድለው ክላይድን ወደ ውጭ ላከው። የመብራቱ መቆራረጥም እየባሰ መምጣት ጀመረ። ምስኪኑ ክላይድን ወደ ውጭ በመውጣት ሮንን ከመግደል ይልቅ ከዚህ እንዲያመልጥ ይነግረዋል። የፓስተሩ ሮንን ሁኔታ የሚያውቀው ሀብም ቲኒን ይዞት ወደ ሌላኛው ክፍል ከገባ በኋላ በበሩ ስንጥቅ በኩል ክላይድን መመልከት ጀመረ። በዚህ ሰዓት ግን ክላይድ እንደ ድንገት ከውጭ በኩል ተወርጉሮ ግድግዳው ላይ የተጣበቀ፣ ቢሊም ወንበሩ ላይ እንዳለ የክላይድ ሰውነት ወደ ተፈጥሯዊ ያልሆኑ ቅርጾች መጠማዘዝ ይጀምራል። በተመሳሳይ ጊዜም ቢሊ ቁጭ እንዳለም ከነወንበሩ ወደ ላይ ተነስቶ ሀብ የነበረበት ክፍል በር ላይ ተወርጉሮ ጭንቅላቱ ፈርሶ ይሞታል። አብን በድንጋጤ እንደተሞላ በቀዳዳው በኩል ሲመለከት ጋኔን የመሰለው ሮን ወደ እሱ መምጣት ጀመረ። በዚህ ጊዜም ሀብ ወደ በሩ ጥይት ማርከፍከፉን ተያያዘው። ቢሆንም ግን በመሀል ጥይት ያልቅበታል። ከዚያም ሀብ ቲኒን ጥሎት በኋላኛው በር በኩል ራሱን አስመልጠ አስፋልቱንም እስኪደርስ ድረስ ጫካውን አቋርጦ መሮጥ ጀመረ። በኋላም አስፋልቱ ላይ ከደረሰ በኋላ አንድ ታክሲ ይዞ ወደ ከተማ ተመለሰ። ቤቱ እንደደረሰም እናቱ ኪቲ ስለ አጋንንት መምጣት ሚዲ ከተባለች ጓደኛዋ ጋር ስታወራ ሰማት። ቢሆንም ግን የምታወራው ነገር ከምንም አልቆጠረውም። በዚህ ጊዜ ሚዲ ሀብ ሞቶ ወደ ሲዮል እንደገባ ተናገረች። ሀብን በድንጋጤ ስለምን ሲዮል እንደምታወራ ጠየቃት። ሚዲም መልሳ እሱ እንደሞተና ግን ከጋነም ተመልሶ የበፊት ስራውን እንዲሰራ እንደተላከ ተናገረች። በዚህ ጊዜ ግን የሚያድነው ሌቦችን ሳይሆን አጋንንትን ነበር። ፊልሙም አንድ ቀን ወደ ኋላ የወስደንና ትላንት ምሽት ላይ ሮን ፍጹም ጤናማ ሆኖ ቤተ ክርስቲያን ውስጥ በተጸለየ ውሃ እየታጠበ የአምልኮ ስነ ስርዓቱን ሲፈጽም ያስመለክተናል። በዚህ ጊዜም እንደ ድንገት የቤተ ክርስቲያኑ መብራት መቆራረጥ ይጀምራል። ሮንም ግራ በመጋባት ስሜት ወደ መቆጣጠሪያው ሄዶ በድጋሚ መብራቱን አጥፍቶ ያበራል። በዚያው ቅጽበትም አንድ ብርሃን መስታወቶቹ ላይ ሲውለበለብና መሰዊያው ላይ የነበሩ ሻማዎች በራሳቸው ሲበሩ ተመለከተ። አጋንንት እንደሆነ የተረዳው ሮንም መስቀሉን በመያዝ በሁሉም መስታወቶች ላይ የተጸለየውን ውሃ እየረጨ መጽሐፍ ቅዱስ ማንበብ ይጀምራል። ነገር ግን መብራቱ አሁንም መርገብገቡን አላቆምም። ይባስ ብሎም እየረጨ የነበረው ውሃ በኤሌክትሪክ ተሞላ። በዚህ ጊዜ ሮን እጁን ወደ ውሃ ውስጥ ሲያስገባ በኤሌክትሪክ ተይዞ አይኑና ግማሽ ፊቱ ተቃጥሎ ይሞታል። ነገር ግን ከጥቂት ሰከንዶች በኋላ ፊቱ ጤናማ ሆኖ ተነሳ። ወደ አሁኑ ጊዜ ስንመለስ ደግሞ ሀብ ሚዲ የምታወራው ወሬ ቅዠት እንደሆነ ይነግራታል። ሚዲ ግን በዚህ ሰዓት አንድ አጋንንት ማዳመጥ የሚችሉትን ድምጽ መቅጃ በማውጣት የምታወራው ነገር ውሸት እንደሆነ እንዲያረጋግጥ ጠየቀችው። ቢሆንም ግን ሀብ ከዚህ በፊት አንገቱ ተወቅቶ እንዴት እንደሆነ በማያውቀው መልኩ ራሱ በውስጥ ስላገኘ በመቅጃው በኩል ሀሰት መሆኑን ለመናገር ፈቃደኛ አልሆነ። እናቱ ኪቲም ልጇ ገሀነም ደርሶ እንደመጣ ስትሰማ ማመን ይከብዳታል። ከዚያም ሚዲ አጋንንት ከሲኦል እንዳመለጡና ሀብ ወደዚህ የተላከበት ምክንያት እነሱን ለመመለስ እንደሆነ ገለጸች። ምክንያቱም እሱም አሁን በጋናም ዓለም ስለሆነ በእውነተኛ ዓለም በአይኑ ማየት ይችላል። ሀብም አጋንንቶቹ ሰዎችን እየገደሉ ከመጨረሳቸው በፊት ሁሉንም ወደ መኖሪያቸው መመለስ አለበት። ይህን ማድረግ ካልቻለ ደግሞ እሱም ወደ መጣበት ቦታ እንደሚመለስ አስጠነቀቀችው። ይህ በእንዲህ እንዳለ ላኪ ጫካው ላይ ወዳለው ቤት ሲሄድ የሶስቱን ወንድማማቾች አስክሬን መሬት ላይ ይመለከታል። ከዚያም በአቅራቢያው አንድ መኪና ተመልክቶ ወደ እሱ በመሄድ የመኪናውን ኮፈን ይከፍታል። በዚህ ጊዜም ውስጥ ታስሮ የነበረው ታተር ከሁሉም ነገር ጀርባ ያለው ሀብ እንደሆነ በጩኸት መናገር ጀመረ። ወደ ሀብ ቤት ስንመለስ ደግሞ ሀብ የመጀመሪያውን የሰይጣናዊን ተልእኮውን ለመወጣት አጋንንቶችን የት እንደሚኖሩ ምርመራ ሲያደርግ ያስመለክተናል። ባገኘው መረጃ መሰረትም ነገሮች እንዳለ አካባቢያቸው ወዳለው ቤተ ክርስቲያን መጠቆም ጀመሩ። በዚህ ጊዜም ሀብ ፓስተሩ ሮን ትዝ አለውና በአፋጣኝ ወደ ቦታው ለመሄድ ተነሳ። ናቱ ጊቲን መምጣት እንደምትፈልግ ነግራው አብረው ቤተ ክርስቲያኑን ለመመርመር ሄዱ። ውስጥ እንደገቡ ምንጻው እንዳለ በጸጥታ ተሞልቶ ትላንት ምሽት ግማሽ ወድመትና የሮንን ግማሽፊት ማሪት ሊያገኙታል። በኋላም ሀብ ላጋንን እንዲጋለጡ ስላልፈለገ ወደ መጠጥ ቤት ለማርያም ከኬት ጋር ግዛቱን ለቀው እንዲወጡ የፍቃድ ወረቀት ሰጣት። ወደ ቤት ከተመለሰ በኋላም እናቱ ኪቲ ለመን ወደ ሲወል እንደተላከ ሀብን ጠየቀችው። ሀብም ምንም ያውቀው ነገር እንደሌለ መለሰላት። በዚህ ጊዜም ኪቲ እሷ ጥሩ እናት ስላልሆነች የፈጣሪ እርግማን ነው ብላ ራሷን መውቀስ ትጀምራለች። ሀብም እንደዛ እንዳታስብ እየነገራት አቅፎ ሊያጽናናት ይሞክራል። በኋላም ሀብ አንድ ፋብሪካ ላይ መብራት እየተቆራረጠ እንደሆነ መረጃ ይሰማል። ከዚያም የአጋንንት ምልክት እንደሆነ በመገመት በፍጥነት የሚያስፈልጉ መሳሪያዎችን እንዳለ መሰብሰብ ጀመረ። እናቱ ኪቲን መሳሪያውን በመሰብሰብ ካገዘችው በኋላ አብረው መሄድ እንደምትፈልግ ነግራው አንድ ላይ ወደ ፋብሪካው ይሄዳሉ። እዚያ እንደደረሱም ሀብ እናቱ እዚቹ መኪና ውስጥ እንድትቆይ ነግሯት እሱ ወደ ውስጥ ይገባል። ቢሆንም ግን እናቱ ብቻውን እንድትተዋ አልፈለገችም። ወደ ውስጥ እንደገባም ሀብ በደም የተሰራ የፒራሚድ ምልክት መሬት ላይ ይመለከታል። ቀና ብሎ ሲመለከትም አንድ የሞተ የፋብሪካው ሰራተኛ ተገልብጦ ተንጠልጥሎ ተመለከተ። በዚህ ሰዓትም በድንገት የሀብ የእጅ ባትሪ ተሰብሮ ሀብ ወደ ላይ መንሳፈፍ ይጀምራል። ከዚያም ጋኔሉ ሮ ብቅ ብሎ ወደ ግርግዳ ወረወረው። እንደተለመደውም ቦታው ላይ የነበሩ መብራቶች እንዳለ ብልጭ ድርግም ማለት ጀመሩ። በተጨማሪም አካባቢው ላይ የነበረው የጭነት መኪና ሬዲዮ በራሱ ጊዜ ማውራት ይጀምራል። ሀብም እንደምንም ብሎ አንድ ጥግ ላይ ለመደበቅ ሲሞክር ሮንም ማሳደዱን ተያያዘው። ምንም ማምለጫ የሌለው ሀብም ሽጉጡን አውጥቶ ወደ ሮም መተኮስ ጀመረ። ነገር ግን ሮን ምንም እየተጎዳ አይደለም። ይልቁንም ወደ ሀብ እቃዎችን እየወረወረ ማሳደዱን ቀጠለ። በዚህ ጊዜም ሳይታሰብ ኪቲ ከኋላ መጥታ ጋኔኑ ሮብን በጠመንጃ መታቸው። በዚህ ጊዜም ሮን መሬት ላይ ወደቀ። ሀብም አጋጣሚውን ተጠቅሞ አንድ ማሽን ከመሬት ላይ ካነሳ በኋላ ጭንቅላቱ ወርውሮ ገደለው። በዚህ ጊዜም የሮን አካል መቃጠል ጀመረ። በተመሳሳይ ጊዜም ክፍሉ ላይ የነበሩ መብራቶች በስርዓት በሩ። የእሳቱ ነበልባል እየጨመረ ሲመጣም ሁለቱም ከአካባቢው በትሎ ይሄዳሉ። ነገር ግን ታተር ሁለቱንም እየተከተላቸው ነበር። በማግስቱም አንዲት ድሬድ የተባለች ልጅ እያለቀሰች የወንድ ጓደኛዋ ከዚህ በፊት እንዴት እንደሚያስቸግራት የሚገልጽ ቪዲዮ ስትሰራ ያስመለክተናል። ነገር ግን ይህን ያደረገችው በአሁኑ ጊዜ ከእሷ የቀድሞ የፍቅር ጓደኛ ጋር የምትገናኘውን ልጅ ለመመለስ ነበር እና የምታወራው ነገር እንዳለው ውሸት ነበር። ረጻን ደጨረሰችን በመታጠቢያ ቤት ውስጥ አንድ ድምፅ ትሰማለች። ወደዚያ ሰት የመታጠቢያ ቤቱ ውሃ እየፈሰሰ እንደሆነ ተመለከተች። ነገር ግን ውስጥ ማንም የለም። ድሬድም ውሃውን ዘግታት ሄዳለች። ቢሆንም ግን ገና ከመታጠቢያ ቤቱ ሳትወጣ ውሃው በደጋሚ መፍሰስ ጀመረ። ይባስ ብሎም በመታጠቢያ ቤት ውስጥ ያሉት ባምቦች እንዳለ ተመሳሳይ ነገር ማድረግ ይጀምራሉ። እናም እነሱን ለማጥፋት ስትሞክር አንድ ጋኔን በመስታወት በኩል ትመለከታለች። በድንጋጤም ለመሮጥ ስትሞክር ሰውነቷ ወደ ላይ ተንሳፎ ወደ ገንዳ ውስጥ ገባ። ይህ በእንዲህ እንዳለ ሀብ የመጀመሪያ ተልእኮን ስላጠናቀቀ እንኳን ደሳለህ የሚል መልእክት ካልታወቀ ስልክ ቁጥር ደረሰው።